ከኢትዮጵያ ወደ ዱባይ ሰዎች ይመጣሉ ወይ? ለብዙዎች ጥያቄ ነው። በዚህ ሰዓት ጥያቄ ትላለብኝ። ከኢትዮጵያ ወደ ዱባይ ሴቶች የሚሆኑ ወንዶች ማምጣት አልቻሉም። በኤዲት ሚዲያ በኤዲት ቪዚያ ማለት ነው። ሰላም ሰላም! ውድና የተከበራችሁ የፀሐይ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? አዳዲስ ወደ እኔ እየመጣችሁ ያላችሁት እና ተባረኮ ዌልካም ብያቸዋለሁ። እንኳን በደህና ወደ ቻይና ላይ መጣችሁ እናም ከን እንዴት መጣው እየተረዳችሁ፣ ወልካም ዌልካም ብያችኋለሁ ቤተሰቦቼ እና ሰብስክራይብ ላይክ በማድረግ ማትርሱ። አዳዲስ ከሆናችሁ ላይክ ያደረጋችሁ ቤተሰብ ሁኑ። ዛሬ ማውለት የሚፈልገው አንድ ነገር አለ። እሱም ከኢትዮጵያ ወደ ዱባይ መምጣት የምትፈልጉ አዲስ ወደ ዱባይ ለመግባት እዚህ እየተዘጋጃችሁ ያላችሁ ወንድሞቼ እናን ደግሞ ኢቶቼ የምናግረው ነገር አለ እሱም ደግሞ በዚህ ሰዓት ብዙ ወንድሞችና ብዙ ቤቶች ብር እየተባሉ ስለሆነ እያወቃችሁም እና ሳታውቁም የሚሰጡ ብርን እንድትጠነቀቁ ዘንድ እኔ እኔ ያየሁትና በእኔ የደረሰውን ነገር ነው የሚነግራችሁ። እና በዚህ ሰሞን ያ ምንድን ነው፣ በዚህ ሰዓት በዚህ ሰዓት በዚህ ወቅት ላይ ወደ ከኢትዮጵያ አዲስ ወደ ዱባይ ማምጣት ተከልክለዋል። እሱም ደግሞ በኢዲት ቢዚያ በሁለት ወር ቢዚያ ማምጣት አልቻሉም። ብዙዎችም ታውቃለችሁ፣ ብዙ ቦታም እየተነገሩ ነገር ግን ደላላዎች እንደዚህ እያሉ እያጨባበሩ ነው። ተዘግቷል፣ መዘጋቱ ሁሉም ያውቃሉ። ነገር ግን እናመጣልን እያሉ ወደ ኬንያ እየላኩ ብዙ ወንድሞች ብራችሁ አንደኛ ይበላሉ፣ ሁለተኛ ደረጃ ደግሞ ወንድሞቹ እየተጎዱ ስለሆነ እንዴት ይጠናቀቁ እናግራቸዋሉ ማለት ነው በዚህ ሰዓት ምንም አይነት እንቅስቃሴ የለም። ትክክለኛ ቪዛ የያዙት እንኳ እየተመለሱ ነው፣ በሪፖርት ማለት ነው። እኔ እኔ ወንድሜን ወደዚህ ለመምጣት የጀመርኩት ብዙ ጊዜ ሆኗል፣ ሁለት አመት ነው፣ ግን አልተሳካልኝም እስካሁን። እና ደላሎች ዝም ብሎ ነው የሚጫወቱት። አመጣሉ፣ ነገ ያመጣሉ ብር ከተቀበላ። ምናልባት ብርን እየሰጣችሁት ካላችሁ ብራችሁ እንዲመለሱ ንገሩ። ምክንያቱም የለም ዝም ብሎ ነው በሌላ ሀገር እናመጣለን እና አንዳንድ ደላሎች ደግሞ እንደዚህ እያሉ ነው፣ ጉቦ ከፍለን እናሳልፋለን። አሁን ለወንድሜ እንደዚህ እያለ ነበረ፣ ጉቦ ከፍዬ አሳልፋለሁ ብሎ እንደገና የሰጠ ነው ብር ላይ አርባ ሺህ ብር ነው የጠየቀልን። ምክንያቱም በጉቦ ማለፍ አይችልም፣ በጉቦ ማንም ሰው ከሪፖርት ማለፍ አይችሉም። ምክንያቱም ያ ነገር ህጋዊ ስለሆነ ህጋዊ መንገድ ካልሆነ በስተቀር በጉቦ እና በድብቅ የሚተላለፍ ነገር አይደለም። በአሁን ላይ ሁሉም ሰው እየቆሙ ስለሆነ ማለት ነው፣ ደላሎች እንደዚህ አይነት ነገር እየተጠቀሙ ስላለ ተጠንቀቁ እላቸዋለሁ። እና ኢትዮ ወንድሞቼ በእኔ የሚጋጥመው ነገሮች እናንተ ላይ እንዳይጋጥማቸው፣ ሐደራችሁ ሐደራችሁ። እና ደላላው ምናለ ለእኔ ወንድሜ ካዘዘን ቆይቷል። ነገር ግን ቪዛ መጥቶ ነበረ ለማምጣት ልክ የእሱ ቲኬትን ቆርጦ ለመምጣት ወደ አዲስ አበባ ይምጣ በተባለበት የኛው ክፍለ ሀገር ነን። ከክፍለ ሀገር ወደ አዲስ አበባ ይምጣ ባለው ነገ ይመጣል እያለን ተዘግቷል ተባለ። በቃ ማለትም ያው በዛው ቪዚያ በኤዲት ቪዚያ እና በካምፓኒ ቪዚያ ማምጣት አይቻልም ዱባይ የተባለበት ዜና ተሰማ። ከዛ ደግሞ ቀረ፣ ምክንያቱም ያው አይቻልም። በመጀመሪያ ገብቶ ተይዞ ወጣ። ምክንያቱም አይቻልም፣ በቃ ሪፖርት ነው ያደረጉት። ልክ እንደ ገባ እነ ወደዛ እንዳያልፍ ተደረገ ማለት ነው እና ማድረጉም ደግሞ ልክ ኤርፖርት ከገባ ፍተሻለ አለ። ሁለተኛ እንዳይገባ ሁለት ወር ከሁለት ወር በኋላ ነው እና ብሎ ወንድሜን የመለሱት። ለምን ከምትገቡ ኤርፖርት ገብታቸው ከምትመለሱ፣ አሁን ካወቃችሁ ምናልባት እንደዚህ እያለ ነው ደላላ ማለት ነው ቻንስን ተጠቀሙ ቻንስን ተጠቀሙ የሚሉት እነሱ ብርን ለማብላት እንዲሳካላችሁ ወይንም እንዲመች ነው። ለምን ምንም አይነት ቻንስ የለም በዚህ ሰዓት ማለት ነው። ወደዚህ ለማምጣት ቻንስ ተጠቀሙ የሚሉ ደላሎች አለ። እኔ እኔ በአይኔ ያየሁት ነገር ነው የምነግራችሁ ቤታ እና ቻንስ ተጠቀሙ፣ እድልን ተጠቀሙ ምናልባት ሊታልፉ ትችላላችሁ እያሉ ወደ ሪፖርት አስገቢቶ፣ ሪፖርት ደሞ ሪፖርት ውስጥ ደግሞ ወንድሞቹን ቼክ አድርጉ ሁለተኛ ሁለተኛ ከመጣ እና ስራ ላይ ነው ያሉት ወንድሜን ፓስፖርቱን ተቀበለ። ከዛ በኋላ ነው ቼክ አድርጎ ያወጣ ማለት ነው። ይባካችሁ ተጠንቀቁ። ያልታወቀ መንገድ ያልታወቀ ጉዳይ ላይ እናንተ ብራችሁ እንዳትበሉ። ምናልባት ከተቀበላ በዚህ ሰዓት ሊቀበሉ ይችላል። አሁን የእኔ ብርም ከወንድሜ ይኸው ተቀብለዋል። ግማሽ ብሩን ነው የሰጣ ነው፣ ግን ብዙ ብር አይደለም። እና እኔም የሚመክራችሁ ለደላላ ብር ሁሉን ባሰጡ ይሻላቸዋል። ለምን አሁን በጊዜም እርግጠኛ አይደለም፣ ደላለም እርግጠኛ አይደለም። ማለፍ የማይቻልበት ወቅት ስለሆነ እና ምናልባት ብር ብር ያሰጣችሁ ወይም ለማምጣት ዝግጅት ላይ ያላችሁ በዚህ ሰዓት ማለት ነው አሁን በአሁን ያለ ወቅት ላይ ኢትዮጵያ ላይ ያለ ነገር ትንሽ እስከሚረጋጋ ድረስ እናንተም ብትረጋጉ ይሻላል ብዬ አስባችኋለሁ። ምክንያቱም ብዙዎች በችግር ውስጥ እየገባ ስላለ ደላላ ደግሞ ማውጫ መንገድ ስለሌላችሁ፣ እነሱ ደግሞ ይህን ብር እንዴት አድርገን ተቀብለን ለራሳችን እናደርግ እያሉ የተለያየ አቅጣጫ እያመጣ ነው አለው። የተለያየ አንደኛ በኬንያ ይሸኛል ይላሉ፣ እና ደግሞ በሌላ ሀገር እንደዚህ እያደረጉ አንደኛ ማድረስ እዚህ አይቻልም፤ ምክንያቱም በሌላ ሀገር ወደዚህ ሀገር ማምጣት የሚቻል አይመስለኝም። እና እኔም እንደዚህ ሲልበር እኔ እምቢ ያልኩት ወንድሜን ማለት ነው። ምክንያቱም ምናልባት እንደዚህ እንደኔ የተዘጋጃችሁ ወንድሞቻችሁ ለማምጣት የተዘጋጃችሁ እይቶች ካላችሁ ማለት ነው ብትረጋጉ ብትጠነቀቁ ይሻላችኋል። ለምንድን ነው ይሄን የምናገረው? ብዙ ወንድሞች አያውቁም። አሁን ወንድሜ እዚህ አገር ማድረስ ብቻ እንጂ የሚያውቁ የሚነሳው ችግሮች ሊያውቁ አይችልም። ለምን ድነው እኛ ምን በመጀመሪያ ወደዚህ ወደ ዱባይ ወይስ ወደ ሌላ ሀገር ከመምጣታችን በፊት የሚፈጠር ነገር አናውቅም። ለምን እኛ የምናስበው አእምሮቻችን እዚህ ሀገር ማግባትን ብቻ ነው። እባካችሁ እዚህ ሀገር ማግባት ብቻ አይደለም፣ ገብተን ስራ እንይዛለን ወይ ገብተን ማን ነው እዚህ ሀገር ቪዛን ቀይሮ ደላላውን አምጥቶ ከምትጣሉ እና ደሞ ከ በተለያየ በመስጊድ እና በሌላ በሌላ ስፍራ ምንም አጣችሁ፣ ሳምን አጣችሁ፣ ምግብ አጣችሁ ከምትንከራተቱ ይልቅ እናንተ ማምጫችሁን የተረጋገጠ ደላላ ዳላላ ቢሆን የተረጋገጠ ሳዎች ቢሆን ይመርጣችኋል። ለምንድን ነው ከገባችሁ በኋላ ችግር እንዳለ ይወቁ። ከገባችሁ በኋላ ዋጋ እንደምትከፍሉ ይወቁ። እና ሌላ ደግሞ መናገር የምፈልገው በዚህ ሰዓት፣ ያለ ወረቀት የሚሰሩ ወንድሞች ብትን ተጠንቀቁ ማለት ነው አራት ልጆች ተመለሱ። አራት ልጆች ከዚህ ሀገር በዱባይ ውስጥ የሚሰሩ ወንድሞቼ እና በሰፈር ላይ ያለው ምን የሚያውቃችሁ አራት ልጆች ዲፖርት የሆኑ ለምንድን ነው ወረቀ ስለሌላቸው። መጡ እንደ መጡ አንደኛው አንዳንዶች ሁለት ወር በሶስት ወር እና ሌላ ደግሞ እስከ ስድስት ወር ኢቃማ ሳይሰራ እና ቪዛ ሳይቀየር ዝም ብሎ ነበሩ ነገር ግን በፖሊስ ተያዙ። ይህ ፍተሻ ላይ ነው፣ በዚህ ሰዓት ያለ ማለት ነው። ፖሊስ ሲጋጠምላችሁ ምንም አይነት ሚረት የለም እዚያ ጋር ማለት ነው፣ ሚረት የላችሁ። ለምን ከተያዛችሁ ተያዛችሁ፣ በቃ ወደ ሀገር ማግባት ነው ምርጫ የሚሆነው ማለት ነው። ስለዚህ ከምትያዙ ከቤት ባትወጡ ይሻላቸዋል፣ ይሄ ወቅት ላይ ማለት ነው። አለ አይደለም፣ አንዳንድ ጊዜ ጥሩ ነው እዚያ ጋር፣ አንዳንድ ጊዜ ወቅት አለ። በቃ አዲስ አመት ሊገባ ሲል ፍተሻ በጣም ይጠናክራል። ባለፈው አመትም እንደዛ ብዙ ወንድሞች ተመልሶ ነበሩ። እና አሁንም ደግሞ ውጭ ላይ ሆናችሁ የሚሰሩት ቢዛ የሌላችሁ እና ደግሞ ቃማ የሌላችሁ ቃማ የሌላችሁ ወንድሞችም እህቶችም ውጭ ባትወጡ ይሻላል። እና ሌላ ነገር ከማምጣት ከፈለጋችሁ እንዶ በሌላ ሰዎች ልካችሁ እንዲያመጣ ወይም ደግሞ በስልክ እንዲያመጣ በድራቤል ወይም ደግሞ እንደዚህ ብታደረጉ ብር ከፍላችሁ ቢሆን ይሻላቸዋል ብዬ አስባለሁ። ምክንያቱም ከይዘቹ ድቦርድ ከሚትሆኑ እና ደግሞ እየተደበቀ ቦታ ከሆነ ደግሞ መያዝ አይችሉም። ግን እናንተ እያወቃችሁ ከወጣችሁ እና መንገድ ዳር ደግሞ አንዳንዶች ደግሞ አያውቁም። ከኢትዮጵያ ሲመጡ ወንድሞቹ አያውቁም። ለምን እዚህ አገር ያለ ህግና ደንብን ካላወቁ መያዙ አይቀርም። አንዳንዴ ደላሎች ደግሞ ያመጣሉ። አምጥቶ ደግሞ ኃላፊነትን ማውሰድ የማይችልበት ደላላዎች አለ። ልክ እንዳመጣ ያመጣሉ? አምጥቶ ደግሞ እዚህ ሀገር አስገብቶ አይ ጉዳይሽ ነው ይላል። ይሄት ካለ በይት ላይ ነው የሚጥለው። ለምን ይሄት ከሌላ ደግሞ አንድ ቦታ ያስገበና ችግር አይደለም እና ደግሞ ቤት ላይሰካ ይችላል፣ ላይ የማይመች ቦታ ሊሆን ይችላል። ይሄ ደግሞ ለእነሱ የሚሰማ ነገር አይደለም። ነገር ግን እናንተ ደግሞ ማወቅ አለባችሁ። አንደኛ፣ በመጀመሪያ ማምጫችሁን የትኛው ደላላ እንደሆነ ግድ የግድ የግድ ማወቅ አለበት። ሁለተኛ ደረጃ ደግሞ እዚህ ሀገር ካመጣችሁ በኋላ የሚትገቡ ቦታ የስራ ቦታ እቃማ የሚሰራ ነው ወይ ብላችሁ መጠየቅ ግድ ነው። ለምንድን ነው? ልክ እኔ እንደገባው ምንም ምንትን አላውቅም ነበረ። እስከ ሶስት ወር ያቆየሁ እዚህ ቤት ማለት ነው። እስከ ሶስት ወር ድረስ አልተሰራም። በቃ እኔም ስለማላቅ ዝም ብዬ ነው እየሰራ የነበርኩት። ነገር ግን በመጨረሻ ላይ በቃ እንትን ከገባው በኋላ ቀራማ ውስጥ ከገባው በኋላ ከፍሎ ነው ያሰሩት። እንደዚህ ሊያደርጉ ይችላል። ምክንያቱም እኔ ስለ አማላቅ ንዝ የሚምለው እኔ አሁን የሚናገራችሁ እንድታውቁ ነው። አዲስ የምትመጡት ማለት ነው። የገባችሁበት ቦታ ላይ የስራ ቦታ ላይ ቀማ ይሰራል ወይስ አይሰራም ብላችሁ መጠየቅ አለባችሁ። ለምን ማይሰራ ከሆነ የሚሰራበት ቦታ ሊኖር ይችላል። ቀራማ ውስጥ ከመግባታችሁ በፊት እናንተ ደግሞ ደላላውን ተጠንቅቃችሁ በትክክል ጠይቁ፣ ያሰራል ወይስ አያሰራም። አንድ ወር ከሆነ እየሰራችሁ ቀማል፣ የግድ መሰራት ስላለበት መጠየቅ አለባቸው። ከጠየቃችሁ ሚችሉ ከሆነ ይነግራችኋል፣ ማይችሉም ከሆነ ትወጣላችሁ፣ ደግሞ ወደ ሌላ ቦታ ትገባላችሁ። ስራ ቦታ ስለሆናችሁ መቼም መቀረማ አይቆጥርም። ለምን የገባችሁ ቤት ነው የሚቆጥረው። እነሱ ደግሞ እናንተን የሚፈልጉ ከሆነ የራሳችሁ ከፍሎ ነው የሚያሰራችሁ። ለምን እናንተን ስለሚፈልጉ ማለት ነው። ልኬን ለእኔ እነሱ ስለፈለጉኝ ከፍሎ አሰሩኝ ገብቼ ነበረ ከረመውስ። ስለዚህ ይሄ ነገር እንዳይሆንላችሁ አደራችሁ እና እኔ ብዙ ሰዎችን እያየው ስለሆነ ነው። እና ወንድሞቼ እና ብር ከፍት ይከፍላላችሁ አራት መቶ ሺህ ሁሌማቶ ሁሌም አቶ ሀምሳ ሦስት መቶ ሺህ እንደዚህ በጣም ውድ ዋጋ ነው ወደዚህ የሚመጣው ወንድሞች በተለይ ወንድሞች ማለት ነው። ስለዚህ ብቻ ለወንድሞች አይደለም ይሄ፣ አዳዲስ የሚመጡ ከኢትዮጵያ እሄቶችም እናንተ ደግሞ ተጠንቀቁ። አሁን በዚህ ሰዓት አንዲትም ተመልሳለች ማለትም ብፖርት ሆናለች ማለት ነው የዚያቀር ማለት ነው። እና ለምንድን ነው ያ እቃማ ጉዳይ ትክክለኛ ቪዛ ካልሆነ ትክክለኛ እቃማ ከሌላ እዚህ ሀገር መቀመጥ አይችልም። ዱባይ ውስጥ ማለት ነው። በጣም ችግር አለ። ማምጣም ማምጫም ችግር አለ። ከመጣም በኋላ ችግር አለ። ችግሩም ማወቅ ግዴታ ነው። ሳታውቁ ዝም ብላችሁ አንድ ቤት ከገባችሁ ያ ቤት ይዘልቃሉ፣ ቃሉ ወይ እቃማ ያሰራሉ ወይ እኔን ይፈልጋሉ ወይ ብላችሁ እናንተ ማሰብ አለባችሁ። ስራ እየሰራችሁ መብት አለን፣ እዚህ ሀገር እኮ መብት አለን። ለምን ቃማ ማይሰራበት ቦታ አልሰራም ማለት እንችላለን ለምን ከቆየን ልክ እኛ እንደመጣን እስከ 3 ወር ያቆየናል እስከ 3 ወር እስከ ሁለት ወር እንደዚህ ነው ከዛ በኋላ ነው የሚያሰሩ ነበረው በጣም ቆይተዋል እኔ ከመጣው ማለት ነው እና ስለዚህ አሁን ያለ ወቅትና የኛው ጊዜ በጣም ይሉ ይለያል ስለዚህ እናተ ደግሞ ከመምጫችሁ በፊት በመጀመሪያ ይወቁ ደላላን ይወቁ በተለይ በተለይ በዚህ ወቅት ላይ ብራችሁን አትስጡ ደላላ ደላላ እንዳትበሉ። ምንም አይነት የለም። እኔ ብዙ ኢንፎርሜሽኖችን አይቼዋለሁ። ወንድምን ለመምጣት ለማምጣት ብዙ ታግያለሁ። አንድ የመጀመሪያው ወንድም ኤምቢሲ ሁለተኛው ጀመርኩ እና ስለዚህ በዚህ ሰዓት ብሩን እንዳትበሉ፣ ራሳችሁ እንድትጠናቀቁ ኑ ብዬ ነው። ተጠንቀቁ። እውነት እናመጣለን ይላሉ ደላላ። ብር እስከሚቀበል ድረስ አፋችሁ ቅቤ ነው። በእውነቴ ነው ብላችሁ ሁለት ቀን አመጣለሁ ይላሉ ሁለት ቀን አመጣለሁ አሁን በዚህ ሰዓት በዚህ ሰዓት እንኳ የለም መምጫ መንገድ የሌለበት ሰዓት ላይ ወደ አዲስ አበባ ይምጣ እንደዚህ ይመጣል ቻንስ ይሞክር ዝም ብሎ እንደዚህ ይላሉ ለምን ብርን ለማብላት ነው ይባካቸው እንዳትበሉ ለደላላ ብር አትስጡ እንደ ምን ሆናችሁ ነው ብር ደላላ ብር አትስጡ ለምን እነሱ ምንም ሆኖ ብርን ለመቀበል እንዴትም ሆኑ ሆኖ መሻውቶ የራሳችሁን ጥቅማዊ ለመሆን ነው የሚፈልገው እናንተ ደግሞ በዛ ብር ላይ የሆነ ስራ ከፍታችሁ ኢትዮጵያ ላይ ስሩ። ወይንም ደግሞ ይሄ ወቅት እስከሚያልፍ ድረስ፣ በእርግጥ በዛ ቪዛ ማንም በዚህ ሰዓት ማምጣት ስለማይችል አይቻልም። በህግ የተዘጋው ነገር ሰው ሊከፍት አይችልም። ለምንድነው ይሄ ህጋዊ ነገር ስለሆነ ማለት ነው። ሪፖርት ላይ አንዴ ሪፖርት ከሆነ ይሁን ትክክለኛ ቪዛ ራሱ እየተመለሱ ነው። ለምን በቃ ያኛው ነው እያሉ በዛው መሀል እነሱ እያመለሱ ነው ያለ። ስለዚህ ትንሽ ብትታገሱ፣ ብራችሁ አትስጡ ለደላላ በዚህ ሰዓት ምንም አይነት የለም። ብራችሁን ከመስጣታችሁ በፊት እንደዚህ እዚህ ሀገር የቆዩት እህቶቹን ጠይቁ፣ እዚህ ሀገር የቆዩት ወንድሞቹን ጠይቁ፣ እና ደግሞ የእናንተ ደላላ ባይሆንም ሌላ ደላላ ጠይቁ። ለምን ይነግራችኋል። እሱ ላይ ስላ እንደምታሰይዙ አድርጋችሁ መጠየቅ ትችላላችሁ። ኢንፎርሜሽኑ ተቀብላችሁ ኦኬ ይሆን ሚሆን ካሆና እንደሚሆን እናማ ደግሞ ደላላ ከሚጠይቁም ደግሞ እዚ ሀገር በደላላ መጥቶ ስራ ላይ ገብቶ እየሰሩ ያሉት ወንድሞቹን የዚህ ሀገር ኢንፎርሜሽን ኢትዮጵያ ላይ ያላችሁ ልጆች ነው የሚላችሁ፣ ወደዚህ ሀገር ለመምጣት እየተዘጋጃችሁ ያላችሁት እና ደግሞ መዳንብት እየሰራችሁ ወንድሞችን ለማምጣት የምትፈልጉ ጥይቶች በእኔ ላይ የደረሰው ያጋጠመው እናንተ ጋር እንዳይደርስባችሁ ሀደራችሁ ተጠንቀቁ፣ ብራችሁ እንዳትበሉ፣ እውነት የበዚህ ውሸታሞች ደላላዎች እጅ እንዳትገቡ። በኬንያ እናመጣለን፣ በሌላ እናመጣለን፣ እንደዚህ እያሉ ወንድሞችን እየሸውዱ ልቡን እየሰረቁ ስለሆነ እናንተ ወንድሞቼ እውነት ብትታገዙ ይሻላል። በዛ ወራት መቶ ሺህ ብር በዛ ሁለት መቶ ሺህ ብር በዛ 300 ሺህ ብር ኢትዮጵያ ላይ የሆነ ነገር ቤት ከፍቶ ያዋጣል? ለምን ዝም ብሎ ማይሆን ነገር ላይ ብራችሁን ከምትጨርሱ በመንገድ ላይ ራሳቸውን ከምትጎዱ ለምን እናንተ ስትሬት አድርጋሉ። ነት አንድ ሪፖርት ላይ ከሪፖርት አንድ ልጅ አንድ ሰው ከተመለሰ ስትሬት ይሆናል። ለምን አልተሳከለም የሚል ነገር አለ። ለምን ሰው ልጅ ሲለሆነ ስትሬት የሚያደርግ ነገር አለ። ከዛ ሁሉ ከመነሳታችሁ በፊት መጠየቅ አለባችሁ እና እናቴ እናንተ እንድትጠነቀቁ ነው፤ እና ይህን እየሰማችሁ ደግሞ ለሌሎችም ሼር በማድረግ ሰብስክራይብ በማድረግ እና ቤተሰቡ እንድትሆኑ እላችኋለሁ። ስለሰማችሁ አመሰግናለሁ። ተባረክ። ወዳቸዋለሁ ቤተሰቦች